ሳሊ ኮሎኮ የ11 ዓመት ልጇ ከአራት ዓመት በፊት ብላክ ማጂክ በተባለ ጥንቆላ የተነሳ ተገሎ ማንም የተጠረጠረና ለፍርድ የቀረበ ባለመኖሩ ትንገበግባለች። ለቢቢሲ አፍሪካ ህመም ውስጥ ነኝ፣ ልጄን ገደሉት ግን ሁሉም ዝም አለ ስትል የልጇ ፓፓዮ ወሳኝ አካል ክፍሎቹ ዓይኖቹንና አንድ እጁን ጨምሮ ሰውነቱ በሙሉ እንዴት ተወስዶ እንዳገኘችው ትገልጻለች። የሳሊ ልጅ ዓሳ ለመሸጥ ወደ ገበያ በሄደበት ሰዓት አለመመለሱን ተከትሎ ቤተሰቡ ለሁለት ቀን ያህል ፈለገም። መጨረሻ ላይ ግን ያገኘው በእርግጥም ተቆራርጦ በጉድጓድ ውስጥ የተጣለ አስክሬኑን ብቻ ነበር። ልጆቻችንን ሁሌም ጥንቁቅ እንዲሆኑ ነው የምንነግራቸው። ገበያ ቃለ መሸጥ የሚሄዱ ከሆነ እንኳን ወደ ጫፍ አትሄዱ፣ ከማታውቁት ሰው ምንም ነገር አትቀበሉ እንላለን። ግን ይህ ነገር በተደጋጋሚ ነው በዚህ ሀገር የሚከሰተው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።